በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብሩካን እግዚአብሔር ልጆች በእግዚአብሔር በሕያው አምላክ የተወደዳችሁ በናዝሬቱ ኢየሱስ ክርስቶስ በድንግል ልጅ በሕያው እግዚአብሔር ልጅ በመስቀል ላይ በተከፈለው ዋጋ የተከፈለለት ህዝብ፣ የዳነ ህዝብ ሆነን ይሆናችሁ መንፈስ ቅዱስ በናግሬጦስ ያተመን ያተማችሁ የእግዚአብሔር ልጆች ትባሉ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ ሁላችሁ ደምቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ የተወደደ የተመሰገነ ይሁን። እንግዲህ ተወዳጆች፣ አጋፔ ቤተሰብ ውስጥ ወንጌል እየሰማን የእግዚአብሔር ቃል እየሰማን መጽሐፍ ቅዱስ እየተማርን ደግሞ በህይወታችን ተግባራዊ ልምምዶችን እናደርጋለን። የምንማረው ወንጌል ስራ ሲኖረው ተግባር ሲኖረው ህይወት ያለው ኑሯችን ውስጥ መብራት ያለው ይሆናል እንደምታውቁት የእግዚአብሔር ቃል መብራታቸው የበራ ወገባቸው የታጠቀ ይሆን ይላል ወንጌሉ መብራት ነው ወገን መታጠቅ ደግሞ የወንጌሉን ፍሬ መኖር ነው አንድ የታመሙ ካህን እንረዳለን ብዬ ሰሞኑ ማሳሰባ የተናገርኩ ነው የታመሙ ሰዎች ችግረኛ ሰዎች በየቤቱ እግዚአብሔር የሚያሳየን የእኛን እምነት ለመፈተን ነው በእርግጥም ተምረዋል ወይ ለማለት ነው እና ድሆችን መርዳት ሁልጊዜ ሁልጊዜ ዓላማችን መሆን ይገባዋል። እና መብራታችን ከወገባችን ጋር አንድ ላይ ሲሆን ለራሳችን ለልጆቻችን በረከት እንተዋለን። በችግር ቀን እግዚአብሔር የሚያለጥፍለት ለድሆች የሚያስብ ሰው ነው። ስለዚህ እኚህን ካህን እግራቸው ተቆርጦ በዲያቤቲክ ምክንያት ቤት ተቀምጦ ያሉ ሁለት እግራቸው እናግዛለን ሰሞኑን የተናገርኩ ነበር። 9 11 43 ስልኬ ላይ በቫይበር፣ ቴሌግራም፣ ዋትሳፕ ላይ አሳውቁኝ። እምነታችንን ከተግባር ጋር እያሳይ ያደረግን የወንጌልን ፍሬ እናሳያለን ለዓለም። እግዚአብሔር እናንተንም ትውልዳችንም ይባርክ። ያው ዛሬ ሩስ ላይ እንዳያችሁት በችግር ጊዜ በመከራችን ጊዜ ተለማማጮች ትውታን ደጎች እንሆንና በተመቸን ጊዜ ያው መሆን እንዴት ነው የሚቻለው? ማይለወጥ ሰው መሆን ይቻላል። ስለ እግዚአብሔር ከተጻፉ ድንቅ የመጽሐፍ ቅዱስ ቃላት አንዱ አንተው ግን ያው አንተ ነህ የሚለው ቃል ነው። አንተ ያው አንተ ነህ። ትናንት የነበርከው ደግ፣ ዛሬም ደግ፣ ነገም ደግ ነህ። ትናንት የነበርከው ቸር የዋህ፣ ዛሬ የሚያውነ፣ ነገ የሚያውነ። ትናንት የነበርከው መሐሪ፣ ዛሬ ያውነ፣ ነገ የሚያውነ። ትናንት የነበርከው ታማኝ፣ ዛሬ የሚያውነ፣ ነገ የሚያውነ። የትናንቱ አምላካችን በጥንት ዘመን በአባቶቻችን ዘመን የነበረው ታማኝነቱ በእኛም ዘመን አለ እያየሩ እኖራለን። ያ ታማኝነቱ ደግሞ ለልጆቻችንም አለ። የዘላለም አምላክ የዘላለም ታማኝነት የማይለወጥ ማንነት አለው። ምርትዬ ስትዘምር ያለ አንተ ለኔ ማ ሊሆነ፣ ጌታዊ ፍቅር ልቤን ገዛኝ፣ ህግ የነበረ የአፌ መፍቻ፣ የማትቀየር አንተ ብቻ፣ ማትለወጥ አንተ ነህ እግዚአብሔር። ባለመለወጡ ነው የሚታወቀው። የእግዚአብሔር ልጆችን ባለመለወጣቸው ነው መታወቅ የሚገባቸው። ቀን ሰውን ይቀይራል፣ ማግኘት ሰውን ይቀይራል፣ ማጣት ሰውን ይቀይራል፣ ደስታም ችግርም ሰውን ይቀይራል። ግን የማይለወጥ ሰው መሆን ይገባል። ነርስ ወይ አሁን በዚህ በዛ ትምህርታችን የምንመለከተው ይሄንን ነው። የማይለወጥ ሰው ሆኖ ከታዩት የመጽሐፍ ቅዱስ አበው መካከል የያዕቆብ አስራ አንደኛ ልጅ ዮሴፍ ነው። ዮሴፍ እሺ ባይ ነበረ። ዮሴፍ በጣም ታዛዥና እሺ ባይ ልጅ ነበር። አባቱ ሲያዘው እሺ ብሎ ነው ተነስቶ ወንድሞቹን ለማየት ወደ ሜዳ ይወጣ ያቸውስቴ ወንድሞችን ያቸው ምግብ ውሰድላቸው ሲለው እሺ አባቴ ብሎ ምግብ ሊወስድ በሄደበት ነው የሚቀሩበት ስለነበረ ወስደው ንግደለው ንግደለው የተባባሉት ያን ልጅ አይተው ታዞ ስለወጣ ነው። በወጣትነት ታዛዥ መሆን ታቃላችሁ? ብዙ ጊዜ አይገኝም። ያውም እንደውም የመጨረሻ ልጅ የሚንከባከቡት ልጅ ልዩ ሹራብ የሚሰሩለት ልጅ ነበር ዮሴፍ። ቤተሰቡ ዮሴፍ አባቱ እና የበለጠ በእኛ በተለምዶ መሞላቀቅ የነበረበት እድሜ ነው፣ ግን እግዚአብሔርን ከመፍራት ጋር ነው ያደገው። ስለዚህ ዮሴፍን አባቱን ለመታዘዝ አልተቸገረም። ከዛ በኋላ እንደምታውቁት ተሽጦ ወደ እስማኤላውያን ወደ ጲጢፋራ ወደ ፈርዖን አዛዥ ቤት አስገቡት። ለጲጢፋራ ታዛዥ ነበረ። ተመልከቱ፣ ታዛዥ ከመሆኑ የተነሳ ከጌታ ልጅነት ወደ ባርነት ነው ይመጣ እና ባርነቱም ላይ ደግሞ ትቢት አልያዘውም እኔ እኮ የትልቅ ሰው ልጅ ነኝ ተስፋ የተገባለት የአብርሃም ይስሐቅ ልጅ ነኝ ያዕቆብ ልጅ ነኝ እስራኤል ልጅ ነኝ ብሎ አልታበይም። ባሪያ በመሆን በትህትና የጲጢፋራን ቤት አገለገለ እና ትህትናውና ታማኝነቱ ከወጣትነቱ ጋር አይን የሚስብ አይነ ግቡ አድርጎት ነበረ። እና ታዛዥነቱ፣ ተላላኪነቱ፣ ትሕትናው የጲጢፋራ ሚስት እንድታፈቅረው አድርጎት ነበር። እና አብረን እንድተኛ እንውደቅ ስትለው ጌታ አንችን አልሰጠኝም አላት። አንችን አልሰጠኝም፣ ሌላውን ነገር ሁሉ ሰጥቶኛል፣ ኃላፊ አድርጎኛል። ታማኝ መሆን አለብኛል። ለጴጤፋራ ታማኝ ነበር፣ ታዛዥ ነበር። እሱ በሌለበትም የእሱ የሆነውን መንካት አልፈለግም፣ ሚስቱ ለመድረስ አልፈለግም። በዚህ ምክንያት ወደ እስር ቤት አሳሰረችው። እስር ቤት ደግሞ እንደዚሁ ታዛዥ ነበር። የእስረኞች አለቃ ያደረጉት ይላል። ምክንያቱም ታዛዥ ከመሆኑ የተነሳ መልካም ልብ፣ ቅን ልብ ስለነበረው ዮሴፍ በሄደበት ይወደድ ነበር። አንዳንድ ሰው ችግር ይቀይረዋል። አንዳንድ ሰው ማግኘት ይቀይረዋል። ዮሴፍ በችግር በማግኘትም አልተቀየረም። ይወላችሁ ወንድሞ ሲከፉበት ሰው ጠል መሆን ነበረበት። አንዳንድ ወንዶች የበደሏቸው ሴቶች ወንድ ለምን ብለው የሚሉ አሉ አይደል? ወንድ ማለት እንዲህ ነው እንዲህ ነው እንዲህ ነው ብለው ክፉ አንድምታ የሚተነትኑ ብዙ ሴቶች አሉ። አንድ ወንድ ወይም ሁለት ወንድ ስለበደላቸው ሴት ማለት እንዲህ ነው እንዲህ ነው ብሎ የሚተነትንም ብዙ ወጣት አለ ጥቂት ሴቶች ስላታለሉት በሰው ተጎድተው ሰው የሚጠሉ በሴት ተጎድተው ሴት የሚጠሉ በወንድ ተጎድተው ወንድ የሚጠሉ በአባት ተጎድተው አባት የሚጠሉ በእናት ተጎድተው በእናት የሚጠሉ ብዙ ሰዎች አሉ ችግር እንዲጠሉ የሚያደርጋቸው ክፉ የሚያደርጋቸው ያቸው በአለቆች ተጎድተው አለቃ የሚጠሉ አረቦች ስለጎዷቸው አረብ የሚጠሉ ነጭ አቢስ ስላደረጋቸው ነጭ ሁሉ ክፉ ነው የሚሉ ጥቁር እንዲሁ በቃ በአንዱ ምክንያት ሁሉን የሚጠሉ ብዙ ሰዎች አሉ። ዮሴፍ በወንድሞች ቢሸጡትም የእናቱ ልጆች ለሰው ግን ጥላቻ አልነበረውም። ልቧ አልተቀየረም። በቃ ይሄኮ ያጋጥማል። ወንድም ላይ ወድ ይችላል። እናት ላትወድ ትችላለች። አባት ላይ ወድ ይችላል። ተስፋ ያርቅሽ አገባሻለሁ ያለሽ ወንድ ባልሽ ላይሆን ይችላል። ላግባት ያልካት ሚስት ላትሆን ትችላለች ጎታ ሊሆን ይችላል፣ የምትሄደው ይሄ እኮ ያለ ነው። አዲስ ነገር የለውም። ለምን ሴቶች ሁሉሰላ ይጠላሉ? ለምን ሰው ሁሉ ይጠላል? ለምን ሰው ሁሉ የማይታመን ይሆናል? በቀላሉ ስሜታዊ መሆን አይገባም። አንድ ሰው ሲጎዳ ሌላ ሰው ደግሞ መልካም ሰው ደግሞ የሚጠግን ይመጣል ብሎ ማሰብ አለብን። ዮሴፍ እንደዚህ ነበር የሚያስበው። ይሄ ሀሳብ ከመልካምነት የሚመለጭ ከቅንነት የሚመለጭ ሀሳብ ነው። የሕይወት ውሃ ምንጭ ከወድ ነው የሚፈልገው ሰው ህይወትን ከሆዱ ከውስጡ ከቅንነቱ ከልቡ ላይፈልቀው ከቻለ ምንም አይሆንም በዛው ከክፉ ልቡ ደግሞ መጥፎ ጨለማ ነገር ሊሆን ይችላል። ዮሴፍ የሚገጥመው ችግሮች ሁሉ ልክ በጨለማ ከዋክብት እንደሚደምቁ እያደመቀው እንጂ እየደበዘዘ አልመጣም። አልለወጠውም፣ መልካምነቱ አልተቀየረም። በሄደበት ቦታ ሁሉ ተመራጭ ነበር። አለቃ ነበር ማንም ሰው ያውም አሕዛብ ያውም እንጨት አምላኪ ህዝብ ዝም ብሎ አያምንም እንጨት አምላኪውን ህዝብን ያሳመነው ዮሴፍ ጨካኙን ህዝብ ህግ የሌለውን ህዝብን ያሳመነው ዮሴፍ ግብጾችን ያሳመነው ዮሴፍ መልካምነቱ የነበረውን ጉልበት ይሁ ከእግዚአብሔር ጋር በነገሮች ሁሉ መልካምነታችን ባይቀየር ማንንም እናሳምናለን። ማንም ነው የሚያምን፣ ሀብታም በሉት ድሃ በሉት ነጭ በሉት ጥቁር በሉት ኤቲስት በሉት ፓጋም በሉት ማንም ያምንናል። እግዚአብሔርን ፈርተን ታማኞችና ደጎች መሆናችን የማይለወጥ ከሆነ እያችሁም እግዚአብሔር ልጅ። ከዛ በኋላ ቀን መጣ ደግሞ ተገለበጠ ለዮሴፍ ዮሴፍ የግብፅ ገዥ ደግሞ መጣ። እህል ሰፋሪ ሆነ። ሻመት ነገስ የሚባል ሰው ሆነ። ልዑላን የሚመክሩት የሚከቡት ሰው ሆነ። በሰረገላ የሚቀመጥ ሰው ሆነ። ደግሞ ቀን መጣል ዮሴፍ። ለምንድ ነው ቀን የማይመጣው ለእንዲ አይነት ሰው ችግር የማይለውጠው ሰው? አመስጋኝነቱን፣ ቅንነቱን፣ ደግነቱን ችግር የማይለውጥበት ሰው ቀን ይወጣለን። እኔ ኮክፉ የሆንኩት ቀን ነው እንዲያደረገኝ የሚል ሰዎች አለን። እግዚአብሔር ይማረን። መቼም ቢሆን መቼም ቢሆን የህይወት መከራ ምክር አገልግሎት ነው ይባላል። መከራ መጣመሚ አይደለም። ችግር መጣመሚ አይደለም። የህይወት ውጣ ወረድ አባጣ ጎርባጣ መሆኛ አይደለም። መቅኛ ነው፣ መሞረጃ ነው፣ ራስን መመልከቻ ነው። በልጅነቴ ሞረድ የሚባል ቢላዋ የሚሞረድበት ነገር ነበረ። ሞረድ ይባላል፣ ሁላችሁም ታውቃላችሁ። እና ልጆኜ ከብረት ውስጥ መካከል ሞረድን ሁሌ መነካካት ወደ ነበር እና ሞረድ ይሻክራል። ሻካራ ነው፣ አባጣ ጎርማጣ ነው። ሞረድ ግን ቢላዋ ይስላል። ቢላዋው ለስላሳ ነው፣ ሞረድ ግን ሻካራ ነው። ለምንድንደውል ነበር በልጅነቴ ይሄ ማለት ነው ሕይወት ሞረድ ነው። እኛን ይስልናል እንጂ ድልዱም ያደርገን፣ ጨካኝ ያደርገን ነው ሊያደርገን አይገባም። እንደገና ዮሴፍ ትልቅ ሰው ከሆነ በኋላ የሸጡት ወንድሞቹ እህል ሊገዙ ወደ ግብፅ የሚመጡ ጊዜ የተናገራቸውን ቃል እንዳነብላችሁ እፈልጋለሁ። ምን አላቸው በፍጥረት 45 ቁጥር አምስት ላይ በፊቱ ወንድሞቹም ይመልሱለት ዘንድ አልቻሉም፣ በፊቱ ደነገጡ። ወንድማቸው መሆኑን ሲያውቁ ማለት ነው። እንዲህ አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም፤ እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና አላቸው ይላል። አሁን ሰይፍ እጁ ላይ አለ። ስልጣን እጁ ላይ አለ ሰንሰለት እጁ ላይ አለ። ጨካኞቹ እነ ሮቤል እነ ይሁዳ ጨክነው ጉድጓድ ውስጥ ጥለውት ነበር። ጨካኞቹ የአባቱ ልጆች ጭክን ብለው ለባሪያ ነጋዴዎች ሸጠውት ነበር። የፈለገው ሊደረጋቸው ነበር። ዮሴፍ ግን የወጣበትም መቀመጫ ክብር አለወጡም። አትዘኑ አትቆርቆሩ፣ ትናንት በተደረገው ነገር እናንተን ለመመገብ እግዚአብሔር አስቀድሞ ያዘጋጀው ፕላን ነዋል። ከገጠመው የህይወት ውጣ ውረድ መልካሙን ነገር ተመለከተ። አይኖቹ ያልታመምበት ሰው ዮሴፍ፣ አይኑ ጤነኛ ስለሆነ መላ ህይወቱ ጤነኛ ነበር። ዮሴፍ ጨለማን አይደለም የሚያየው፤ ከገጠመው የህይወት ተግዳሮት ውስጥ መልካሙን ፍሬ ነው የሚፈልገው። ምንጊዜም እኛ ሰዎች ላ እግዚአብሔር ልጆች በየትኛውም ተግዳሮት ውስጥ መልካም ፍሬ እንዳለ እና እናውቃለን። መፈለግና ለመፈለግ ነው ልዩነት ያንድን ለማወቅ መናፍቅ እና ለመናፍቅ ልዩነት እንጂ መልካሙ ፍሬ በዛ ውስጥ አለ። እግዚአብሔር ልጆች እያችሁ ዘመን ስልጣን የማይለውጠው ሰው አለ። አንድ ጊዜ ማስተምረው ማገለግለው ሰው ሚስቱን በደለና ሌላ ወደ ሩቅ ክፍለ ሀገር ነው የመንግስት ባለስልጣን ሆኖ ሚስቱን በድሎ ሰማ ላናገሩ ሄድኩኝ ማለት ነው የመንግስት ባለስልጣን ሆኖ በደግ ጥናት ነው የሚገባው። እኔ ደግሞ ያስተማርኩት ወዚ ወደ ያስጠናሁት ሰንበትት ያደገ ልጅ ከዛ ተሰልፈን ተሰልፌን የገባሁት እኔ እኔ ማን እንደሆንኩ እዛ አካባቢ ያሉ ሰዎች ያውቃሉ። ነግረውታል። ውጭ ላይ ያለ ግባ ብሎ ቅድሚያም አልሰጠኝም። እውነት ለመናገር እኔ የሃይማኖት አገልጋዩ፣ አስተማሪው ላይ ቅድሚያ መግባት ነበረብኝ። ልክ ላይሆን ይችላል፣ ግን ነበረብኝ። ምንም አልመሰለውም። ተሰልፍ የገባው ሰላም ያለኝ እንደማንኛውም ባለ ጉዳይ ነው። በቃ እንደማንኛውም ባለ ጉዳይ ሰላም ያለኝ። ከወንበር ላይም አልተነሳም። ከሚሽከረከር ወንበሩ ላይ ታውቃላችሁ፣ እናንተ ኦፊሰሮች ትልቅ ሰው ሲመጣ እናንተ ጋር መታከብሮ ሰው ሲመጣ ከወንበራኩ ተነስታችሁ ባለ ጉዳይ ወንበር ላይ አባላችሁ ነው የምትቀመጡታለን። እንደዛ አላደረገም። አሁን እኔ ከራሴ ኢጎ ጋር እያገናኘው እንደምናገር አድርጋችሁ እንዳታስቡት። እሱ አይደለም ችግር የለብኝም። እኔ እንደዛ ቢሆን ግን ምን ያህል ወንበርና ጊዜ ሰው እንደሚቀይር ላሳያችሁ ስለምፈልግ ባለ ጉዳይ ነው የመሰልኩት። ያው ልጅ ከዛ ወንበር ላይ ወደቀ። ቆይቶ ከዛ ወንበር ላይ ወድቆ የድሮ ሰው ሆኖ ደግሞ አገኘት። ሲያገኘኝ ጉልበቴን ሳምን። እንደዚህ አይነት ሰው እንዳንሆን ነው ዮሴፍ ያስተምረን። እኔ ወንበር ላይ ተሽከርክሮ እኔን ከማናገሩ እንደ ባለ ጉዳይ ተንቀባሮ ከማናገሩ በላይ ከወንበር ከወረደ በኋላ ጉልበትን የሳመበት ነው ያበሳጨኝ። እውነት ለመናገር ልክ አደለም። ይህ የተሰማኝ እሱ ነው። ሰው እውነተኛ ነው መሆን ያለበት። መልካምነቱ ትውትም ሲሆን ማስመሰል የለ ቅን ሲሆን ማስመሰል የለበት ክፉም ሲሆን ማስመሰል የለበት በቃ ትክክለኛ ክፉ ነው መሆን ያለ ማይለወጥ ሰው ለምን የሚለዋወጥ ሰው ያስቸግራል ለማረቅ ለማነጽ ለመምከር ለማቅናት ያስቸግራል ከሰው ካልተቀያየረ ግን ክፉም ቢሆን ልታስተካከሉ ትችላል ደግ ቢሆን ልታበረታታው ትችላል እና የማይለወጥ መልካምነት እንዲኖረን እግዚአብሔር ልጆች፣ ዛሬ የመንፈስ ቅዱስ ያስተማረን የሰማነውን በልባችን ጻፍ። እግዚአብሔር ይባርካችሁ፣ ብዙ ጸጋ፣ ብዙ ምራት ይብዛላችሁ። ቅድም ያሳሰብኳችሁ ማሳሰቢያ አትርሱ። ቅድስት ሀገር ኢየሩሳሌም ለአስር ቀን ድንቅ ጉዞ እናዘጋጃለን። በየዓመቱ ብትሄዱ የማይሰለች ቦታ ነው። ጌታ የተወለደበትን ቤተልሔም፣ እዛ ዋሻው፣ እዛ ዋሻ ውስጥ ገብተን ቅባ ቅዱስ ተቀብተን ጸልየን፣ ጌታ የተቀበረበት ባሉ መቃብር ገብተን ነፍሳችን እናፍሰን መስቀሉ ስር ቆመን አልቅሰን ጸልየን ወርዳን ውስጥ ተጠምቀን በጣም ድንቅ ጉዞ ነው የምናረገው። አስቡበት። እናንተ ከቻላችሁ ካልቻላችሁም ወላጆቻችሁን በትልቁ ድለኞች ሆናችሁ በሕይወት ያሉ ወላጆቻችሁ የምታሳያቸው ደስ ይለኛል። እስቲ አሳውቆ ዘጠኝ አስራ አንድ አርባ አስራ ሶስት ሰማንያ ስልኬ ነው። ቀሲስ አሸናፊ ቅር ማርያም ነኝ። ላይክ አርጋችሁ ኮሜንት አርጋችሁ ስለምትማሩ እግዚአብሔር ዘራችሁን ይባርክ። ሰላም በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ተወዳጆ